በኢራንና እስራኤል መካከል ነገሮች አስፈሪ ሆነው ቀጥለዋል። ዶናልድ ትራምፕ የሶስተኛው ዓለም ጦርነት ፊሽካን የተባለለትን ውሳኔ አሳልፈዋል። ከዚህም ታዲያ የኢራን ዋና ከተማ ቴራን ሙሉ በሙሉ ኢቫኩዌት እንድትደረግ ትዕዛዝ የሰጡ ሲሆን ይህን ተከትሎ በርካታ አሜሪካውያን በትራምፕ ላይ ተቃውሟቸውን እያሰሙ ይገኛሉ። እኛ ትራምፕን የመረጥ ነው ጦርነቱን እንዲያስቆምልን እንጂ እንዲያስጀምር አይደለም እያሉ እየተደመጡ ይገኛል። ከዚህም የቴራን ነዋሪዎች ከተማውን እየለቀቁ ይገኛሉ። ከዚህ ባለፈ ሌሊቱን ኢራን እስራኤልን ከባድ የተባለ የሚሳኤል ጥቃት ስትፈጽም ያደረች ሲሆን በርካታ የኢራን ዜና ምንጮች ታዲያ ዊ አርባክ ቴላቪቭ እያሉ ይገኛሉ። በሳለፍ ነው ጊዜም ኢራን በአይነቱ ለየት ያለ የናቫል ቤዝ ወይም የባህር ኃይል ቤዝ ገንብታ ለዓለም አሳይታለች። የባህር ኃይሉ ቤዙ ከመሬት 500 ሜትር ጥልቀት ላይ ገንብታ ለመደበቅ የተጠቀመችበት ሲሆን ብዛታቸውም ምን ያህል እንደሆነ ያልታወቁ ትንንሽ ፓትሮል ቦቶች እና ሚሳይል ሮኬት መያዝ የሚችሉ መርከቦችን አሳይታለች። አሁን በወጡ መረጃዎች ደግሞ ከሶስት ቀናት ወይም ቅዳሜ ተሹመው የነበሩት የኢራን ጀነራል ዛሬ መገደላቸው ታውቋል። ጀነራሉ አሊሽ አድማን የኢራን ብሔራዊ ዘብ ኮማንደር የነበሩ ሲሆን ጎላም አሊ ረሽድን ተክተው የመጡ ሲሆን ትላንት በነበረው የኤርስትራይክ መገደላቸው ታውቋል።